ሊ ወዲያባይ ክቡራትና ክቡራን እንግዲህ ከኋላ የምትመለከቱት አቶ አብስራ ይባላል። አቶ አብስራ እንግዲህ ከዚህ እንትንን አልፎ፣ ምን አዲሱ ገበያን አልፎ በድል በር በኩል አድርገን አስር ኪሎ ሚዛን ወሰርቢ ስሉልታ፣ ስሉልታ ላለፍ እንዳለ ጫንጮም ይባላለን። ልክ ገና ነው ኬላ አለ። ከኬላ ቀጥሎ ነው ምን ደግሞ ህብረት ሱቅ አለ። ከህብረት ሱቅ ደግሞ አለፍ እንዳልክ በቃ ጫንጮ ነው የምትገባው ማለት ነው። ጫንጮ ትገባል ማለት ነው። እንግዲህ የቲክቶክ ቤተሰቦቻችን እንግዲህ የሁላ ፕሮሰስ አሳልፎ አዲስ አበባ የሚገባ ሰው ነው ላይክ ሼር ፎሎ አድርጉን። በጣም አሳዛኝ ታሪክ ነው ያለው እና ሠሚነው አካሉኝ ይመታችሁ።